ሰላም፣ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሆነ ያለሁ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ የኔ ተወዳጆች፣ የነብሯ ፋሚሊዎች እንኳን ደስ አላችሁ። ያው እንግዲህ በስተመጨረሻ ከብዙ ጭንቀት እና ከብዙ ድብርት በኋላ በስተመጨረሻ ሰላም ወርዶልናን እግዚአብሔር ይመስገን ስለሁሉም ነገር። ሁላችሁም በጣም እንደደበራችሁ እና እንደተጨነቃችሁ ግልጽ ነበር። ዛሬ ሰላም ወርዶልናን ቢኒዬ እና ሄልዬ ማለት ነው። መጀመሪያ ከፋሚሊዎች ልጀምር ብዬ ነው ከሄዱ ፋሚሊዎች ማለት ነው። እና እንግዲህ ያ ብዬም ዛሬ እንደደበረ ታስታውቃል ተናግራለች፣ የብዙታን ተናግራለች። እርግጥ ነው ማንም ሰው ስለ ሷ ማንም የተናገረ የለም ማለት ነው። እኛም በሰዓቱ በእሷ ምክንያት መጠራታቸውንም ብናስብም የእነሱ ጭንቀት የነሱ ጭቅጭቅ ምናምን ስለነበረ ኢንተርቪው ላይ የነበረው አይምሮችን ላይ ዛሬ ሰላም ይሆኑ የምንጠብቀው ተጠብቆ ቪዲዮ ዛሬ ሰላም ሆነው ይሄን ነገ ደሞ የምንለው ስለሆን እሷን ማንም ቼክ ያደርጋት የለም እንዳበላሽች አድርጋ ራሷ ዛሬ አገናኝታልናለች። እንግዲህ ሰላም ፈጥራንልናለች። ከዚህ በኋላ አትገባም። ከዚህ በኋላ ማንም በህይወታቸው አይገባም ብዬ አስባለሁ። እንግዲህ እንኳን ደስ አላችሁ። የምር በጣም ደስ ብሎኛል ዛሬ ማለት ነው። በጣም በጣም ደስ ብሎኛል። ሄልይ ግን እግዚአብሔርን በጣም የዋህናት አይኤዩ። እንደዚህ እሱም ይቅርታ ብሎ ስለጠይቃት እሷ ራሱ አላንገራገረችም። እሷም ይቅርታ እንደጠይቃት ነው የነገን ስለምታስብ ስለሆነ ማለት ነው። ስንቶቻችንና አሁን ነገን የማናስብ አለን? ዛሬን ብቻ አስበና ነገሮችን ነገን ሳናስብ ዛሬን ብቻ ያለንበትን እያሰብን ሁሉም ነገሮች የሚበላሹት ማለት ነው። ህይወታችን የሚበላሹ ነገን ስለማናስብ ነው። እና ሰዎች ደግሞ በዚህ በጣም እየተሳደቡ ምናምን ነበር እና በኮሜንት ማለት ነው። እኛ እሷን ላደነቅነ እሷን ለወደድነ እሷን ለደገፍነ እናንተ ምንድነው የሚያንጨረጭራችሁ ሲጀመር ማለት ነው ምን አገባችሁ? እንዴ፣ አንዳንዴ ራሳችሁን ህይወት መኖር ሲያቀታችሁ የሰው ምትፈተፍቷላችሁ ማለት ነው። እኛ ደግሞ በእርች ጠንከር ታረቁ ነው ሰላማዊ ሰላም ፈጠሩ ላልነኛ ምንድነው እንደዚህ ማለት ነው። እና ለማንኛውም ባለ ኮሜንቷ ማለት ነው፣ ያው ያንቺ በጣም በዛ ብሎ ተለያየሁት ነው ያወጣሁት እንጂ ብዙዎቻችሁ አላችሁ። ብዙ የተሰድባችሁ በውስጥ የሚመለሱላችሁ አላችሁ። ግን ምን ትላለች? ለምን ካዘናችሁላት ስራት እንዲኖራት አታደርጓትም? እዚህ ኡኡ አትበሉ። ያለባትን ሲነግራ ኡኡ ትላላችሁ። አንቺ ሰገጤ መካሪያት እኔ ግን የቢኒ አድናቂ ነኝ። ጀግና ታርቆ ቶሮ ላጥ ያድርግና ይሸበልላል። ምንድን ነው ይሸበልልሽና ቢፈልጋት ኖሮ መጀመሪያ ነበረቱን የሚያስቆመው አትሳሳቱ። ነገ የምትኖሩላት ይመስል ይቅርበ እያላችሁ ገደል የምትከቷት እናንተ ለፍቅርና ለጥቅም የመጣን የማታውቁ ከእናንተ የበለጠ የእሷ ደጋፊ ተቆርቋሪ ነበርኩ። ገና ከማርክ ጀምሮ ክብር ስለሌላት፣ ተሳዳቢ ስለሆነች ነው የጠለኋት። አጉል እኔ ሀይለኛ ነኝ ትላለች፣ ክብር ምናምን ትላለች። እንደዚህ ነው። ማህተብ አድርጌ አድርጊ ስላት እ አድርጊ ስሏት እንኳን የምትመልሰው መስ ባለጊ ስለሆነች ነው። ያገቡና አቃጥሯትን የመሰፉሽ እንደማጋባት ያጋባሽ እናንቺ ደደም ማለት ነው። ሲቀጥል ደግሞ ደጋፊ ከሆንሽ እስከ መጨረሻው እስከ ጥግ ተጋፈጭ የሰው ልጅ ስትወጅ ማለት ነው። ሁሉንም ነው። ከጠለሽ እስከ ንፍጥ ልጋጉ ነው። ከወደድሽ ደግሞ እስከ ደካማ ጎኑ ነው። ገባሽ? ተሳደቢ ሆነችው ደግሞ ክብሯን ላስከበረች ነው። ተሳደቢም ትሆን ወንድ ልጅ ማለት ነው። ካልሰደቡት ፊት ከሰጡት መረን ነው የሚሄዱ። ስለዚህ አንቺ እሷን ሆነሽ ስላላደልሽ አንቺ እንደሷ ስላላደልሽ ትክክል ነሽ። ተሳደቢ እንደሱ አይነት ጀግና ሴት ራሷን አስከብራ ሌላም ሰው ታስከብራለች። በነገራችን ላይ ማለት ነው የእሷን ባህሪ የተላብሽ ብትሆኝ ኑሮ እንደዚህ አትሆኝም ነበር። አንቺ ሴት መሆንሽንና ሴት ሆና ሀውድ ሀውድ አመጣጧ ሴት ሆና መጥታ መጨረሻ ወደ ክብሯ ሲመጡ ስለተሳድበች ለማን ተሳደብሽ? ግም ነሽ እግዚአብሔርን። አንቺ ግን ሲመጡብሽ በክብርሽ እነሱን ከሚከፋቸው እሺ ብለሽ በክብርሽ ልትሰጪ ምናምን ወይም ክብርሽ ልትጠይ ማለት ነው እዚህ ቦታ ላይ ነው የጣላሻቴ እንጂ ሌላውንማ ወድሻት ነበረ። ከመጀመሪያ ጀምረሽ ማለት ነው ተሳዳቢታ። ተሳድበውም እኮ አይቆሙም እነሱ። የሚወዱት እንደዚህ ነው። ክብር እኮ አይወድላችሁም ወንዶች። ይሄን ታውቂያለሽ አይደል? ክብር የለሽ ክብረ ቢስ ማለት አንቺ ነሽ ሲጀመር ማለት ነው። ክብር ቢኖርሽ ማኖሮ እንደዚህ አታደርጊም ነበረ። ከወድሻት እስከ መጨረሻው ተስከመጨረሽ ተወጃጅ አለሽ። በዛ ላይ ደግሞ እምትወጃ ከሆነ መካሪያት እሷ ስትመክሯት ስለሰድባችኋት ነው። ስለ መስቀሉም ቢሆን በቲክቶክ ወስዳችሁ የሰደባችኋት በዩቱብም ቢሆን የሰደባችኋት ስድብ ስላለ በዛ ነው እንጂ የተናገረቻችሁ እሷ፣ ሲጀመር ገና መሳደብ ስኖሮባት አይደለም። ማንኛውም ሰው ስሮ ሲነኩት የማይናገር የለም ነበር። አንቺ ምን ተነክቶ ትሰድባለች ሲጀመር? ምን አደረገች? የራሷን ህይወት ለኖረች የራሷን ኑሮ ለኖረች። በዛ ላይ ደግሞ እኛ እናገባት አናገባት እኛ እኮ አይደለም ያጋባናት እኝ የነ ብሩክና የነ አብርሽ ደጋፊ እነሱን ስላጋቡ ገና ለገና እነ ሄሉንም እኛ እናጋባለን። እን በእርግጥ ማርክ እና ሄሉን ያገናኘ የማዳም ቅመም ሊሆን ይችላል ማለት ከመጀመሪያ ብን ራሳቸው ቢተዋወቁም፣ እሽ የኮሜንት ሀይ ተደረድሩ የነበራችሁ እናንተ ብትሆኑ ይችላላችሁ። ሳ ሀይሚና ብሩክንም ደግሞ እንዲገናኙ ያደርጋችሁት እናንተ ናችሁ። ከማዳም ቅመም እጅ የሌለባቸው ናቸው፣ እነሱ በራሳቸው በግል ነው የተገናኙት እንጂ የኛ አይደለም። ግን ሲጣሉ ማስታረቅ እንችላለን እንችግራለሁ በኮሜንት ጥሩ ነገር ባትጽፉ እንኳን መጥፎ ጽፋችሁ ለምን ልብ ተሰብራላችሁ? ለምን አታውቁም? ሴት ነሽ፣ በሴትነት ላይ ለምን ትፈርጃለሽ? አንቺ ለምን ሀመፍረድስ ደረጃ ትደርሻለሽ? እኛ እኮ ይቀርበዩ ማለት ይቀርበዩና አንድ ድል ስጩ። የሰው ልጅ ከሰው ስህተት ከብረት ዝገት አይጠፋም። አንድ ድል ስጩ ነው ያልነው። ሁሉም ሰው ያጠፋና ያጠፋም አይባልም እና ማለት ነው። እርሜ ልካቸውን እንኳን ብዙ ሰዎች እንኳን እያጠፉ ብዙ ስህተቶችን እያለፈ ይኖራል፣ ሰው ለመተዳደር ሲባል ይኖራል። ግን ደግሞ ይሄ የህይወትና ህይወት ጉዳይ ነው። አላዛርም ከዛሬ ነገ እያለ ይቅርታ ስታረግለት የነበረው ምኖም ስራት አይደለ ነው። መምከር ካለባችሁ መከሩ እንጂ ምን ምንድነው ስርጉን ምናመጣው መሳሌ ምናምን ምን አመጣው ሲጀመር ማለት ነው ሲቀጥል ደግሞ ወንድ ልጅ ስለተሳደበ ተሳደቢና ክብር የለት ምናምን ትላለች። ላከበረ ሰው ታከብራለ፣ አደለ ክብር ለልል ራሱ ነው ክብሩን መጠበቅ ያለበት ወንድ ልጅ ማለት ነው። ይህን ስውም በሚያደርጋቸው በሚጥላቸው አማርኛዎች ተናደር ነው እንጂ እንደዚህ ይህን አክብረዋለ። እሱም ጥሩ ሰው ስለሆነ ነው። ስለዚህ መከበር ያለበት ሰው በራሱ ነው የሚከበረው። እሷ አላታከብረ እሱ ራሱ መብቱን የጣለውን እሷ ደግሞ አታከብርለትም። እና ዝም ብላችሁ አፋችሁን አትክፈቱ። አሁንም እናንተ ሲጀመር ማለት ነው። እኔ እኮ የሚገርሜ ነገር ሴት ቅናታችሁ ደ በጣም ነው የምትቀኑት፣ በጣም ነው የምቀኑባት። በቃ ምንም ይሁን ምንም ምንም ትስራ ምንም ትስራ፣ በራሷ ሙር ስለተንቀሳቀሰች ማንንም ትሳደብ ማንንም ትሳደብ፣ አልደረሰይባችሁም መስቀል አላደረግሽ እያላችሁ ስትሳደቡ አንቺ ክብረ ቢስ ክብር የለልሽ እያላችሁ ነው የሰደባችኋት። በዛ ነው ለእናንተ አደለም የማደርገው ብላ ያለችው እንጂ እኛን አደለም። እኛ በምንመክራት ደግሞ የአያይ ድረስ ነው አያይ ጣል ነው እንጂ ማለት ነው። ከእናንተ በላይ ስለ ሃይማኖቷ እሷ ብዙ ታቃሌ፣ ስለ ሃይማኖቷ እሷ ጠንቀቃ ማለት ነው። ከእናንተ በላይ ስነ ስርዓት ያለች ልጅ ናት። ክብሯን የምታስከብር ክብር ያላት ሴት ናት። እንዳንቺ ዘልዛላ አይደለችም። ክብረ ቢስ ነሽ አንቺ ራሱ ማለት ነው። እና ቤተሰቦቼ፣ ያው እንግዲህ የእነዚህ ቆርጦ ቀጥል ታሪክ ተዘርዝሮ ስለማያልቅ ሰላም ቆዩልኝ የእኔ ተወዳጆችዬ።